ከጀርባ የምትመለከቱት ፕሌን አቅጣጫውን ወደ ወሎ አድርጎ ኮምቦልቻ ይደርሳል። በኮምቦልቻ የተወሰነ ኪሎ ሜትሮችን አቋርጬ ከቆንጆዎች ሀገር ከሆነችው ከደሴ ተከተሉኝ። ወደ ፕሌኑ ንግባ ዳይ ገብተናል! ገብተናል! እንግዲህ ወሎ ኮምቦልቻ ላይ ገብተናል። ከዚህ ቀጥሎ የምናደርገው ወዴት ነው? ወደ ደሴ ነው። ወደ ወሎ መዲና ወደ ሆነችው ወደ ደሴ ነው። ሰላም ጤና ይስጥልኝ፣ የተከበራችሁና የተወደዳችሁ ውድ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ዛሬ ከተማርልም ያለሁት ገጠር ያለሁት ገጠር ልገባ ነው። እኔ ብቻ ለምን እነ ካሌብ ገጠር እነ ማን ነው ናርዶስ ምናምን የሚባሉ እነ ሰይፉም እንገባለን ብለዋል፣ ሳይገቡ እንቅደማቸው። እነ ኮሜዲያን እሸቱም ማለት ነው ገባን እያሉ ነው፣ እኛ በተግባር ገብተን እናሳያቸው። አሁን እየሄድኩ የሚገኘው ወደ አያቶች አካባቢ ገጠር ላይ ትልቅ ሀብታም መሆን እንደሚቻል ከኔ ኮፒ ፔስት አድርጋችሁ እንደምትሰሩ ዛሬ የተወሰነ ነገር እነግራችኋለሁ ሀብትሽ። ገጠር አካባቢ ላይ ምን ልሰራ ነው የምትሄዱ፣ ምን ኢንቨስት ልታደርግ ነው ልትሉ ትችላላችሁ። የተወሰኑ ነገሮችን ከኔ ጋር አብራችሁ ከቆያችሁ የተወሰነ ነገሮችን እነግራችኋለሁ። የገጠር በረከቶች የገጠር ጸጋዎችን እነግራችኋለሁ። ምክንያቱም ገጠር ላይ በጣም ብዙ ሰው ምን ልስራ ብሎ የሚጨነቅ ሰው አለ፣ የሚጠበብ ሰው አለ፣ ምን ልስራ የሚል ሰው አለ። ዛሬ እነግራችኋለሁ። እንደምታዩት ይሄ ገጠር አካባቢ ሎኬሽን እያያችሁ ነው፣ የሚያምር ውበት የሆነ ነገር እያያችሁ ስለ ገጠር ቢዝነስ የተወሰነ ነገር እነግራችሁ። ገጠር ላይ የትም ቦታ በነገራችን ላይ አለማችን ላይ ማለት ነው በተለ በተለይም ደግሞ በሳውዲ አረቢያ የሚባል አካባቢ ላይ ሚሊነር በሳምንት ማለት ነው በትንሹ እስከ አስር መኪናዎችን እየቀያየሩ የሚነዱት አርሶ አደሮች ናቸው፣ ገበሬዎች ማለት ነው። እነዛ ሰዎች እንዴት ተቀየሩ? ምንድነው ገጠር ላይ የሚሰሩት? የሚሉትን እዛ ያላቸው ሰዎች ታውቁታላችሁ ብዬ አስባለሁኝ። የማታውቁት ሰዎች ካላችሁ ደግሞ የተወሰነ ነገር ንገራችሁ። በቃ አለማችን ላይ ልጥጥ ሚሊነር በቃ የሚባሉት ሰዎች የገጠር ሰዎች ናቸው፣ ባለሀብቶች እርሻ ላይ ስለሚሰማሩ ቤት መኪና ማለት ነው የዓለማችን ቅንጡ የሆኑ መኪናዎችን የሚነዱት የገጠር ሰዎች ናቸው የት ውጭ ነው እዚህ በነገራችን ላይ ኢትዮጵያ ውስጥ ላይ እኔ እንጃ ፈረስም ራሱ መንዳት አይደለም ብርቅ ነው በጣም ስለዚህ ገጠር አካባቢ ላይ ምን ምን እንስራ መሰላችሁ? እኔን ጨምሮ አሁን እየሄድኩኝ ነው ወደ ገጠር ገጠር መሬታችን ላይ የተለያዩ አይነት አዝእርቶችን ኢንቨስት የምናደርግ በትንሽ ነገር። በነገራችሁ ከተማ ላይ አሁን አንድ ሱቅ ለመክፈት አንድ ሚሊየን ወይም ደግሞ የሆነ ሚሊየን ምናምን ሊያስፈልግ ይችላል። ገጠር አካባቢ ላይ ግን አንዳንድ ስራዎችን ለመስራት ግን በትንሹ በአምሳ ሺህ ብር፣ በመቶ ሺህ ብር መነሳት የምትችሉበት ቢዝነስ አለ። ምንድን ምንድን ልትሉ ትችላላችሁ። ለምሳሌ የጓሮ አትክልቶች ላይ ለመስራት የጓሮ አትክልት ሲባል ቆስጣ፣ ሰላጣ፣ በርካታ ሌሎችን ነገሮችን መስራት ላይ ይቻላል በቀላሉ ማለት ነው። ምን ብያችኋለሁ። ያው ወንዝ ስለሆነ እየተሻገርን እንዳንወድቅ ብዬ ነው። ሀሳባችን እየተቆራረጠው በሱ ጋር እንሻገር። ወሬን አደረስኩላችሁ። ምን ምን ነው መሰላችሁ? የመጀመሪያው እንዳልኳችሁ ምን ላይ መስራት አለብን፣ ገጠር ላይ ስንገባ የጓሮ አትክልቶች ላይ ጎመን፣ ቆስጣ፣ ሰላጣ፣ ሽንኩርት፣ ቲማቲም፣ ድንች ከተማ ውስጥ ላይ ስንት እንደገባ ዩ ሃቭ ኖ አይዲያ በቃ ልነግራችሁ አልችልም። በጣም ውድ ነው፣ በጣም የሌለ ትልቅ ቦታ ላይ የተደረሰበት ያለው ሁኔታ ነው። ስለዚህ ቆስጣ፣ ጎመን፣ ሰላጣ ዝናብ በምታገኙበት ሰዓት ሊሆን ይችላል። ዝናብ ከዝናብ ውጭ ከሆነ ደግሞ መስኖ አካባቢ ያላችሁ ሰዎች ይህን ነገር ብትጠቀሙ የመጀመሪያው ምርጫ ነው። ሁለተኛ የእንስሳት እርባታ የሚባል ነገር አለ። እንስሳት እርባታ በጣም እጅግ አትራፊ ነው። በግባ ሆኖ ሰዓት ላይ ስንት እየተሸጠ እንዳለ you have no አይዲያ ልነግራችሁ አልችልም። በጣም ውድ ነው። ገጠር አካባቢ ስትሄዱ በትንሹ ገዝታችሁ ማለት ነው መስራት የምትችሉበትን የሚገርም ቢዝነስ ነው። በጎች፣ ፍየሎች፣ ከብቶች፣ ላሞች። በዚሁ አጋጣሚ አንዳንዴ አንድ ግጥም ግጥም ጥሞሹ ደስ ይላል የምትመለከቱት። አሁን እነዛ አሜሪካ ላሞች ተመልከቷቸው። እነዚህ ላሞች አሁን ምን ያክል ወተት እንደሚሰጡ አስቡ። ገጠር ነው ያለው፣ ተመልከቱ። ገጠር ሀብታም ነው ብያችሁ አሉ። ልጥጥ ነው እቺኛው፣ አላማው ለምሳሌ መቶ ምናም ሽብር ምናም ነው የምትባለው የምትሸጠው ማለት ነው ተዋልደው ነው። ለምሳሌ ያችኛዋ ጥጃ ነች፣ ያችኛዋ እናት ነች። እንደምታዩት እዛ ጋርም ደግሞ የምትመለከቷቸው ራሱን የቻለ ተመልከቱ። እያያችሁት ነው ብዬ አስባለሁ። ይሄን እዚህ አሁን ያለው ሰው ስንት ስንት ነው? 100 100 ሺህ ብር፣ 500 ሺህ ብር፣ 600 ሺህ ብር ያለው ሰው ማለት ነው ገጠር አካባቢ ላይ ተመልከቱ። እና በጣም የሚገርም ቢዝነስ ነው። ይሄን መስራት ትችላላችሁ። የተለያዩ መሬቶች ላይ ኢንቨስት እያደረጋችሁ ብትሰሩ ውሃ በቀላሉ ማውጣት የሚቻልበትን ሲስተም በጣም ብዙ ተናግሬያለሁና፣ እዚህ ነገር ላይ ብትሰሩ አሪፍ ነው። ገጠር ቦታ ላይ እዚያው ምን ችግር አለው እንዴ? ሀብት ካላችሁ፣ ንብረት ካላችሁ፣ ቅድም ብያችኋለሁ። አረብ ላይ አረብ ሀገር ያሉ ሰዎች ምንድነው የሚያረጉት? ሀብታሞቹ መኪናቸውን ቤታቸውን ይዛው ለምሳሌ መኪና ያስገባል። አሁን ይሄ እንደምትመለከቱት አያችሁት ገጠር ቢሆናል። ለምሳሌ አሁን ለምሳሌ ደስ ያለ ሰው በመኪናው በቪአይት መኪና ማለት ነው መጥቶ ገጠር እርሻ፣ አሁን ይሄ አካባቢ አሁን የሱ ቢሆን ማለት ነው፣ ተመልከቱ። ይሄ ሜዳው እዛ ማዶ ያሉ የሱ ቢሆን፣ ይሄ ማዶ የምትመለከቱት እርሻ የሱ ቢሆን፣ እንደምትመለከቱት አረንጓዴ ነው የዘራው ነገር ቢኖር፣ በጣም ብዙ ነገር ቢኖረው፣ በቃ መጣ አይደለ፣ መንገድ ያስገባል አይደለ፣ ቪአይቱ መኪና እየነዳ እዚህ አቁሞ ሲኮተኩት ሲያርሙሎ ወይ ደግሞ ሰራተኞችን ቀጥሮ እያሰራ ማለት ነው። ተመልሶ ቤቱ ደስ ሄዶ መኖር ይችላል። ዘመናዊ ይሄ ከተማ ላይ መኖር እፈልጋለሁ የሚል ሰው ካለ ማለት ምክንያቱ ዋናው ገንዘብ ነው። ከየትም ፍጮ ዱቄትን አምጮ ብሏል። ማን ነው ማይክል ጃክሰን እና ያለው ምናምን እያሉ ነበረ። ማይክል ጃክሰን እንኳን እንትን አያውቅም አማርኛ አያውቅም፣ ግን ከየትም ፍጮ ዱቄቱን አምጮ ይላል ያገሬ ሰውና ከየትም ብላችሁ እንዴትም ብላችሁ ማለት ነው። እዚህ ነገር ላይ ኢንቨስት ብታደርጉ ገጠር ላይ በጣም አሪፍ ነው። እንስሳቶችን ማድረብ ይቻላል ብያችኋለሁ። በጣም ብዙ ፀጋዎች አሉ። የባህር ዛፍ ስራ መስራት ትችላላችሁ። እንጤስ አሁን የባህር ዛፍ አጣና ከተማ ላይ በጣም ውድ ነው። እሱ ንግድ መነገር ትችላላችሁ። የእንስሳት ተዋጽኦ ማርቅቤ ንብ፣ ምን ልበላችሁ። በጣም ነገሮች እኮ ውድ ናቸው። በጣም እንነግራችሁ አልችልምና ና እዚህ እዚህ ነገር ላይ ኢንቨስት ብታደርጉ በጣም ትቀየራላችሁ፣ ትለወጣላችሁ። በጣም ገጠር ላይ በጣም ብዙ ስራ መስራት ይቻላል። ጋር የምትመለከቱት ለምሳሌ አሁን ሶላር ነው። እዚህ ውስጥ አለ ሶላር። ሶላር ማለት አሁን ይህ መብራት የሌለበት አካባቢ ላይ መብራት ለማግኘት መብራት እንዲያገኙ ነው በነገራችን ላይ። ስለዚህ ገጠር አካባቢ ላይ አሁን ውሃ እዚህም ቦታ ላይ ማውጣት ከፈለጉ ውሃ በቀላሉ እዚህ ጋር አሁን 10 ሜትር 15 ሜትር ላይ ውሃ አውጥተው መጠቀም ይችላሉ። ሶላር አለ። መብራት ካስፈለገ ከእሱ ላይ መጠቀም ይችላሉ። እኛ እንቆስ ቆሰው ወደ ገጠሩ ማለት ነው። ተከተሉኝ፣ ብዙ ነገር አሳያችኋለሁ። እኔም ገጠር እየገባሁን ያለሁት ብያችኋለሁ። የተሻለ ነገር እንሰራለን ብያስባለሁ እና ጭቃ ውስጥ እንዳንገባ፣ እንደዛ ነው እምላችሁ። ና ተከተለኝ፣ ካሜራማ፣ ብዙ ነገር ነው ማሳያችን። ላሁን ያለሁት ይህ ሜዳ ታውቁታላችሁ ብያስባለሁ። ቦሩ ሜዳ ነው የሚባለው። ቦሩ ሜዳ ይባላል። በጣም እጅግ አስገራሚ የሆነ ቦታ ነው። ምን ልበላችሁ፣ አቡ ንፋሱ ራሱ እንዴት ደስ እንደሚል ገጠር መኖር እንዲህ አይነት ቦታ ላይ ተመልከቱት። ድሮ እንዴት እያልን ቁጭ እንነበር መሰላችሁ? እንዲህ አይነት ቦታ ላይ እንመጣና ምን ተኛው እንዲህ ነበር እንዲህ እንዲህ ብለን ነበረ። ሁላችንም ዙሪያ ክብ ሰርተን ቁጭ ምንለው ነው እንደዚህ፣ ዙሪያውን ከዛ እናወራለን ዝም ብለን፣ ስትፈልግ ትንከባለላለህ፣ ስትፈልግ ደግሞ እንትን ካለች እንዳው ስልክ የለም እንጂ፣ እየተገላበጥክ ምን እያልክ ምናምን ወደ ሰማይ የምትፈልገውን ነገር ታስባለህ። አረብ ፈጣሪ ያላ ያሰላም ትላለህ። እንዲህ ቁጭ እንላለን። ማንለው ነገር የለም ገጠር ላይ ይህን የመሰለ በቃ የተበላሸ ጭስ የለ የተበላሸ የፋብሪካ ጭስ የሚመጣብህ የለ። ደስ የሚል ነገር ነው። እንዳልኳችሁ መኪና ካላችሁ ከከተማ ወደ ገጠር ተመላልሳችሁ መኖር ይቻላል። ምን ችግር አለ? ቆይ አድሮ ለመገኘት እስከሆነ ድረስ ገጠርስ ብንኖር ምን አለበት? አሁን ከተማ የተጨናነቀ የተደራረበ ፎቅ ላይ መኖር ይሻላል ወይስ? እዩ፣ ተመልከቱ። እስቲ አቀማማጡ ደስ አይልም? እዚያ ያለው ቦታ እንደዚህ አይነት ቦታ መኖር ይቻላል። የትኛው ደስ ይላል እስኪ ወፎይ እና በጣም የሚገርማችሁ ነው። ስለዚህ አቅጣጫውን ወዴት አድርጌ የመሰላችሁ የሚሄደው እኔ በዚህ አድርጌ ወደ ተወለደሪ ወደሚባለው ቦታ ነው የሚሄደው። ወደዚህ የሚሄደው ደግሞ እርሻ መሬት የአያቶች መሬት አለ። እሱ መሬት ላይ አሁን ኢንቨስት ማድረግ ፈልጌ አለሁኝ። ውሃም እዛው ቦታ ላይ ላስወጣ ነው። ከኔ ኮፒ አድርጋችሁ ትሰራላችሁ። አብዛኛው ነገር እነግራችኋለሁ። ውሃ እንዴት በቀላሉ ይወጣል። አሁን እዚህ ራሱ ውሃ እንትን ላላመጣ እችላለሁ። ማሽን፣ የውሃ መቆፈሪያ ማሽን ላላመጣ እችላለሁ። ግን በቀላሉ እንዴት አድርጎ በእጅ እንደሚወጣ ከአሁን በፊት ቪዲዮም ሰርቻለሁ። እናንተም ደግሞ እሱን አይታችሁ ማውጣት ትችላላችሁ። ምክንያቱም የምትመለከቷቸው አሁን እህሎችና አዝመራዎች ማለት ነው በዝናብ አማካኝነት የመጡ ናቸው። ዝናቡ ካቆመ በኋላ እነዚህ ሰዎች አሁን ያን ቴክኖሎጂ ስለማያውቁት በቀላሉ ውሃ ማውጣት እንደሚቻል ስለማያውቁት ዓመት ጠብቀው ነው እንዳድስ ደግሞ እንትን የሚያደርጉት ማለት ነው። በዓመት አሁን መሀል ላይ ምናልባት ወይ ዝናብ የሚመጣ ካለ ሊያደርጉ ይችላሉ እንጂ ከዛ ውጭ ምንም የሚያደርጉት ነገር የለም። ዞሮ ዞሮ ግን ምንድን ነው አሁን እዚህ አካባቢ ላይ አንድ ቦታ ሁለት ቦታ ራሱ ውሃ ባስወጣኔ ከዛ በኋላ ሰው ራሱ እየተቀባበለ ምክንያቱም እዚህ አካባቢ የተለመደ ነገር አለ። አሁን የሰው ሳር ሲታጨድ በመተባበር ነው የሚያጭዱት፣ በመረዳዳት ካብም ካብ አሁን ይሄ የሚደረደረው ካብ አፈር እንዳይሸረሸር እንዳይናድ ራሱ እንትን እያደረጉ ነው የሚሰሩት ማለት ነው። ስለዚህ ምን መሰላችሁ፣ እነዚህ ሰዎች የመተባበር ባህላቸው ጥሩ እስከሆነ ድረስ ውሃን በቀላሉ እየተባበሩ ማውጣት የሚችሉበትን ሲስተም ብናሳያቸው መቀየር ይቻላል፣ መለወጥ ይቻላል። ከተማ ያሉ ሰዎች ትልልቅ ሚዲያ ላይ ተጽዕኖ እንፈጥራለን የሚሉ ሰዎች ገጠር ልንገባ ነው፣ እንደዚህ ልናረግ ነው፣ እንደዚህ ሆኖ እያሉ በከተማ ሰው በገጠር ሰው መሸቀጥ እንጂ የሚያሳዩት ነገር የለም። ያሳዩት ነገር አላየሁም እኔ ማለት ነው። ያሳያችሁ ነገር ካላችሁ ሚዲያ ላይ የምትሰሩ ሰዎች ካላችሁ ደግሞ በተግባር ተወሰነች ነገር እየሰራ ብናሳያቸው ደስ ይለኛል። እኔ አሁን የማደርገው ምንድን ነው ብያችኋለሁ? የተለያዩ ነገሮችን የመስራት ስራ ገጠር ላይ ልሰራ ነው። ደሴ ቤት ይኖረኛል ከደሴ ወጣ ብዬ ደግሞ እንደዚህ ገጠር አካባቢ ላይ ደግሞ ራሱን የቻለ ገጠርም ስፈልግ ማለት ነው። እንደ እንትና ማለት ነው አስባቸዋት አለ በረከት ገበሬዋ ገጠር ላይ ቤተ መንግስትን የሚያስንቅ ቤት አላት። አይታችኋል አይደል? ልክ እንደዚያ መኖር ይቻላል። ገጠርም ላይ ቤት መስራት ይቻላል። ከተማም ይኖራችኋል። የትም ቦታ ላይ ፏ ብላችሁ መኖር ትችላላችሁ። አንድ ቦታ ላይ የዘራችሁት አዝርትና አንድ ቦታ ላይ የዘራችሁት ነገር ትልቅ ቦታ ላይ ማድረስ ይቻላል እላችኋለሁ። ወይ አሁን ወይ ፈረስ ይላችኋል። ትሄዳለህ ተመርከስ እንደዚህ ሲጫወት ምናምን እንደዚህ እላት ታክል የገቡ ናቸው። ትራክ ይባላል። ትራክ ይባላል በመሀል ላይ ያልከቱ እንደዚህ አይነት ነገር ነው። መጨረሻ ላይ ቺኳን ይመስለኛልም ያሯሩጣት አሁን ማለት ነው ተመልከቱ። አሉ ተመልሶ ወደኔ እየመጣ ይችላል ቺ እና እህ ባለ ጋያ ነው ትራክ የሚገባ ነገር ነው። እኔ ስለማንኛውም ወደ ስራችን እንቀጥል። ደስ ይላል። ባዘው እነሱ ሲጫወቱ ተለያየ ነገር ሲቀላለዱ ደስ ይላል። ላሞች ጋር ጥጆች ጋር መሆል ደስ ይላል። ይህንን ይመስላል ወደ ገጠር ያለን ነገር ይቀጥላል። ቻው